ትላንት በጠዋቱ ክፍለ ጊዜ ዛሬ ያየነው አምራች ኢንዱስትሪዎች በኢንዱስትሪ መንደር ላይ ያየናቸው እንግዲህ በጣም ሰፊ ቁጥር ያላቸው ኢንዱስትሪዎች ነው ያሉት። ሴሌክቲቭ የሆነ መልኩ ከውስጡ ሴሌክት አድርገን ያየነው እንጂ ሁሉንም አላየንም። ያው ከነዛ ውስጥ ያየናቸው ውስጥ እንግዲህ ባለፈው በነበረው መስክ ምልከታ ያላየናቸው አሁን ወደ ስራ የገቡ ኢንዱስትሪያሊስቶች እንዳሉ፣ አምራች ኢንዱስትሪዎች እንዳሉ አይተናል። በጥንካሬም ያየናቸው ነገሮች አሉ፣ በውስንነትም ያየናቸው ነገሮች አሉ። እሱ ጥሩ ነው። ያለውን ነገር በደንብ ማየት ችለናል ማለት ነው እንደ ቋሚ ኮሚቴ ቀጣይ ለሴክተሮች ጋራ በምናደርገው መድረክ የምንነጋገርበት እንደ ግብአትም በነሱ ቃር ከግብረ ግብረ መስ የምንሰጥበት ጉዳዮች ላይ ያለውን ነገር ለመረዳት ችለናል። ከሰዓት ባለው ውሎ ደግሞ በጎሮና ጀርባ ሰፈር ጎሮ ላይም እንዱ ጂፕላስቱ ማምረቻና መሸጫ አለ። እንዲሁም ጀርባ ላይም እንዲሁ ማምረቻና መሸጫ አለ፣ ጂፕላስቱ አለ። ሁለቱም ላይ በጂፕላስቱ ደረጃ የተሰሩ ማምረቻና መሸጫዎች ናቸው። እዛ ውስጥ እንግዲህ እነዚህ ለእነዚህ ለማምረቻና መሸጫ ተጠቃሚዎች ተጠቃሚዎች ተላልፈው ወደ ስራ እንዲገቡ የተደረገበት ሁኔታ አለ። ከዛ ወደ ስራ እንዲገቡ የተላለፋላቸው ተጠቃሚዎች ምን ያሉ ስራ ውስጥ ናቸው፣ በምን አይነት ዘርፍ እየሰሩ ናቸው የሚለውን ሁለቱም ጂ ፕላስቲዎች ላይ ተንቀሳቅሰን በአካል አይተናል። ከዛ ውስጥ በትኩረት ሰጥተው ወደ ስራ ይገቡ ያሉ የተንጠባጠቡ ያሉ ወደ ስራ ያልገቡ አካላቶች እንዳሉ አይተናል። እነዚህ ደግሞ በቀጣይ ከዘርፉ ጋር ከሚመለከተው ተቋም ጋራ በጋራ በቀጣይ በሚኖረን ቀናት ውስጥ በመድረክ መነጋገር ይሆናል። እንዳጠቃላይ ስናይ ደግሞ ዛሬ ላይ ከሰዓትም በነበረው ጠዋትም ላይ በነበረው መስክ ምልከታችን ውጤታ ውጤታማ የሆነ ስራዎችን ለቀጣይ ለቋሚ ኮሚቴው ግብአት ሆኖ ቀጣይ ሴክተሮችን የምናይበትም መስክ ምልከታ አድርገናል ብዬ ነው የምወስደው። አመሰግናለሁ።